ላይ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ይቅር ባይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና፣ እርቶ ጠብቆናልና፣ አቅርቦ ጠብቆናልና፣ አጽንቶ ጠብቆ አድርሶናልና አሁንም ክብር ትበመጠውን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ሀይ ስለ ስራ ሁሉ በስራ ሁሉ ውስጥ እናመሰግናለን ሰውረህናልና ረርተ ጠብቀህናልና ወደ አንተ አቅርበ ጠበቅህናልና አጽንተህ ጠበቅህናልና እስከዚህ ሰዓት አደርሰህናልና አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህን በሰማዮቹ ላይ ከፍ ከፍ ብሏልና፣ ከሕፃናት ከሚጠቡት ልጆች አፍን ምስጋናን አዘጋጀ ስለ ጠላት ጠላትንና ግፈኛውን ታጠፋው ዘንድ። የጣቶች ስራ ሰማዮች አንተ የሰራቸው ጨረቃና ከዋክብትና ና ያለን ታስበው ዘንድ ሰው ምንድን ነውነ፣ ተጎበኘ ዘንድ የሰው ልጅ ምንድን ነውነ፣ ከመላእክት ጥቂት አሳነስከው፣ በክብር በምስጋና ዘውድ ከለለው። በእጆች ስራ ሁሉ ላይ ፎመ በኪሩ የላድር የምትኖር አምላካችን ሆይ በመላእክት ዘንድ ትከብራለህ፣ ትመሰገናለህ። የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደልከን አንተ ነህ። የምስጋና ቅድስና እናሰብ ዘንድ የማይታየውን ምስጋና እናቀርብልህ ዘንድ የሁላችንን መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብህን ጥቅምን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን። እግሮቻችንን ከድጥ አይኖቻችንን ከእንባ ሰውነቶቻችንን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለገሉ የወዳጆችን ልመናስብ በአንተ ከዳኑት ጋር ቁጠር። በአንድ ልጅ በእርሱ ያለ ክብር ጥላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። ሁሉን የምትስ ጌታ ሆይ እንለምንሃለን፣ እንማልዳሃለን። በመላው ሌሊት እንደጠበከን ወደ ቀደሙ ብርሃን ዳግመኛ እንዳደረስከን በሚመጣውም ሌሊት ጠብቀን፣ ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሀዘን አድነን፣ ከአመፀኛና ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደለውን የተሰወረውን ይቅር በለአንተ እግዚአብሔር ሰው ወዳጅ ነህና አንድ ልጅ በርስ ያለ ክብር ለአንተ ይገባል። ዘላለሙ አሜን። አቤቶስ ከመቼ ፈጽመ ትረሳኛለህን እስከ መቼ ፊትህን ከኔ ትመልሳለህን? እስከ መቼ በነፍሴ ያዘነ እኖራለሁን? እስከ መቼ ልብ ጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ታቢያሉን? አቤቱ አምላኬ የተመልከቴን ስማኝ፣ ለሞት እንዳያንቅላፍ አይኖችን አብራቸው፣ ጠላቶች አሸነፍ ነው እንዳይሉ፣ የሚያስጨንቁኝን ብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመኑ ልቤን በማዳንህ ደስ ይሏል። የረዳኝ እግዚአብሔርን አመሰግነዋለሁ። ለሉል እግዚአብሔርን ስም መዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታርቅ የእግዚአብሔር በጋ አንተ ነህና ይቅርበልን። በአባትህ በጥበቡ መስፈርት ከሰማይ ወርደሃልና አንተ የፈጠርከ ማይ ተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላዬች ረቂቃንን የሚያገለግሉትን የእሳትን በልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይደሰሳቸዋል፣ ይጨሳሉ። አለምን ያስክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተነ የአዋርያት ጌጣቸው የነዳያን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ሙታን የምታነሳቸው፣ ሰደኝ ዓመታቶቹ ለልጅ ልጆች ናቸው። አቤቱ አንተ አስቀደመ ምድር መሰረት፣ ሰማያት እጆች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያ ጥማል! አንተ ግን የዋንተን ዓመት ተከቶ አያልቅም። የባሪያዎቹ ልጆች ይኖራሉ ዘራቸው ለዘላለም ይጸናል። አቤቱ ከቀን መከራ ከጥፋት ሰዓቶ